ብዙ ሰው በህይወቱ ሲያማርር እንሰማለን። ይሄ ነገር እኮ የለም ይሄ ጎሏል ይሄ እንዲሆኗል ይሄ ቀራል እያለ የሚያማርረው የለኝም ብሎ የሚያስበው ብዙ ጉድለቶች አሉት። በእውነት ግን ምንድነው ያላችሁ? ጤና አላችሁ? ሰላም አላችሁ? ጉልበት አላችሁ? ፍቅር አላችሁ? ገንዘብ አላችሁ? ምን አላችሁ? ሰላም፣ እንዴት ሰንብታችኋል? ውዶቼ እንኳን አደረሳችሁ። አዲሱ ዓመት የሰላም የጤና የደስታ እንደመመኛለሁ ዛሬ እንድናወራበት የፈለኩት አንድ ጉዳይ ላለው ይጨመርለታል የሚል ሀሳብ ይሆናል። ይህን ሀሳብ የምናገኘው የማቴዎስ ወንጌልን ምዕራፍ 25 ስናጠና፣ ከቁጥር 14 ጀምሮ አንድ ታሪክ ይነግረናል። ስለ ሶስት አገልጋዮች መክሊት እንደየአቅማቸው ስለተሰጣቸው ይነግረናል። ታሪኩን እናንተ አንብቡት። እኔ ግን የፈለኩት ሀሳብ ቁጥር 29 ላይ እንዲህ ይለ ነው። ላለው ይሰጠዋል፣ ይበዛለትማል። ለሌለው ግን ያ ያለው እንኳን ይወሰድበታል። ይህን ቃል በጣም ነው የምወደው። በእውነት ግን ምንድን ያላችሁ? ጤና አላችሁ ሰላም አላችሁ፣ ጉልበት አላችሁ፣ ፍቅር አላችሁ፣ ገንዘብ አላችሁ፣ ምን አላችሁ? ብዙ ሰው በህይወቱ ሲያማርር እንሰማለን። ይሄ ነገር እኮ የለም፣ ይሄ ጎሏል፣ ይሄ እንዲሆናል፣ ይሄ ቀራል እያለ የሚያማርረው የለኝም ብሎ የሚያስበው ብዙ ጉድለቶች አሉ። ቃሉ ግን የሚነግረን ምንድን ነው? ላለው ይሰጠዋል ነው፣ ይበዛለትማል። ስለዚህ አለው ብሎ ለሚያስብ ሰው እየተጨመረለት ይሄዳል፣ ለሌለው ግን እየባሰበት ይሄዳል ማለት ነው። ለሚያማርር ሰው የሚያማርርባቸው ምክንያቶች እየበዙበት እየተጨመሩለት ይሄዳሉ ማለት ነው። አለም ብሎ በአኮቴት በምስጋና የሚቀበለው ሰው ግን እየበዛለት እየተጨመረለት ሲመጣ፣ ስለዚህ የትኛውን መረጣችሁ? አላችሁ ወይስ የላችሁ? እግዚአብሔር አምላካችን ደጉን ዘመን ያሳየን ይልካምከን